እንዴት ቆያችሁን? የአውሮፓ ትልቅ ክለቦችን የተመለከቱ ወቅታዊ መረጃዎችን የምናደርስበት የስፖርት የመረጃ ክፍል ጊዜና የዩቲዩብ ገጻችን ላይ ትገኛላችሁ። በርከት ያሉ ጥንቅሮችን መርጠን ይዘንላችሁ መተናል። ከዝውር ጋር በተያዘ ግን አብዛኞቹ መረጃዎቻችን ትኩረት ያደርጋሉ። ትልቆቹ ክለቦች ዝውር ላይ እየተሳተፉ ይገኛሉ እና ደግሞ ተጫዋቾቻቸውን እዛው ኮንትራት ከማራዘም ሂደት ጋርም በርካታ ጥረቶች እየተደረጉ ናቸው። በቅደም ተከተል እናነሳችኋለን። እናንተን የሚያወያዩ መጠያቂዎችን ይዘንላችኋል ከክለቦቻችሁ ጋር በተያዘ እስከ ፕሮግራማችን ፍጻሜ ከእኛ ጋር ከቆያችሁ የምታደምጡት ነው የሚሆነው። ተጫዋቾች ለብሔራዊ ቡድን ጥሪ ተደርጎላቸው ሲሄዱ ለየት ለየት ያሉ አለባበሶችን ለብሰው ይሄዳሉ። አውስትራሊያዊ ተጫዋች ኩስኒ የኒክ ወደ ሀገሩ ለግዳጅ ሲያመራ ያደረገው ነገር መነጋገሪያነቱ እንደቀጠለ ነው። የዛሬ ልዩ ዘገባችን ነው፣ ታደምጡታላችሁ። ወደ ፕሪሚየር ሊግ መመለስ የሚፈልጉትም አንድ አሰልጣኝ አሉ፣ እናደርሳችኋለን መረጃውን። ከኮንትራት ነፃ የሚሆኑ ግን በክለቦች ደረጃ ትልልቅ ተጽዕኖ መፍጠር የሚችሉእና ና ምን ነው ለእኔ ክለብ በተጫወቱ የምትሏቸውን ቋሚ 11 እናደርሳችኋለን። ትልቆቹ ክለቦች ማንቸስተር ሲቲ ቤት መረጃዎችን ይዘንላችኋል። ቼልሲን እናነሳለን። የተረጋገጡ መረጃዎች እናደርሳችኋለን። ሳላ ከአውሮፓ ሻምፒዮንስ ሊግ ከመሰናበታቸው በፊት በባላንዶር አንደኛ ደረጃ ላይ ነበር ጎል ስፖርት ባሰባሰበው ድምፅ የነበረው። አሁን ግን ሳላ በስድስተኛ ደረጃ ወርዷል፣ ወደ ስድስቱ ወርዷልና ይህ ሁሉ የሆነው በአንድ ሳምንት ውስጥ ነው። የአውሮፓ ሻምፒዮንስ ሊግ ከካራባው ካፕ በተሰናበቱበት ነውና ለየት ያለው ነገር ግን የዛሬ መነጋገሪያ ዜና በሊቨርፑል ቤት አንድ የሊቨርፑል ደጋፊ ያደረገው ነገር በበርካቶች ዘንድ መነጋገሪያነቱ እንደቀጠለ ነው እና እንሰዋለን እሱን መረጃ ለአርሰናል አንዲት አፍሪካዊት የት ሀገር ጸሎት እያደረገች ነው መነጋገሪያ ሆኗል ለአርሰናል ጸሎቱ ስለምን አስፈለገ አርሰናል የእግር ኳስ ክለብ ነው ከሃይማኖታዊ ጉዳይ ጋርስ ምን አገናኘው የሚለውን ታደምጣላችሁ ከዛ በተጨማሪ አንድሪያ ቤርታም ትልቅ ነገር ይጠበቃል አሁን በአርሰናል ቤት የሳቸው ስፖርቲንግ ዳይሬክተርነት ሆኖ መምጣትና አንድ ተጫዋች ላይ እንግዲህ ፍላጎት እንዳላቸው ለአርሰናል ቦርድ አሳስበዋል የተጫዋች በማይክል አርቴታ ሲወደዳሉ የሚለው የሚጠበቅ ነው የሚሆነው ከዛ በተጨማሪ ግን የዛሬ ልዩ ጠነቀራችን ዩሊያን ቲምበርን ያነሳል ከማንቸስተር ዩናይትድ ምንም አይነት ጥያቄ አልቀረበልኝም ይለናል አንድ ተጫዋች በዩናይትድ ቤት እንደማይቀጥል ይፋ እየተደረገ ይገኛል ከዛ በተጨማሪ በማንቸስተር ዩናይትድ በኩል የአጥቂ ስፍራ የአማካይ ስፍራ ተጫዋቾችን በተመለከተ በርካታ መረጃዎች እየወጡ ነው። በተለይም አጥቂ ስፍራ ላይ ይመጣሉ ከተባሉ ተጫዋቾች ጋር በተያያዘ ፍላሪያን ፒልተንበርግ ያስነበበን ነገር አለ። ታማኝ የዜና ምንጫችን ነው፣ ታደምጡታላችሁ። ወጣት ተጫዋቾችን በዩናይትድ እናነሻለን። ዛሬ ልደቱ የሚከበር ተጫዋች አለ። በማንቸስተር ዩናይትድ በኩል እስከ ፕሮግራማችን ፍጻሜ ከቆያችሁ እኚህ እና ሌሎች የተመራረጡ ስፖርታዊ ጥንቅሮችን እያደመጣችሁ ከኛ ጋር ቆይታ የምታደርጉ ነው የሚሆነው። እንደ ሁልጊዜው ላይክ እያረጋችሁ አበረታቱን። ውድ ቤተሰ ቤተሰቦቻችን ሀሳብ አስተያየታችሁን በሀሳብ መስጫ ሳጥናችን ላይ ልታጋሩን ትችላላችሁ። ቤተሰብ መሆን ካሻችሁም ሰብስክራይብ እያረጋችሁ ቤተሰብ እንድትሆኑን በትህትና ጠየቅን። አጠር አጠር ያሉ ስፖርታዊ መረጃዎቻችን እናንተን ከሚያወያየ ጥያቄ እንጀምር። ቅጣት ምት ቢገኝና ያ ቅጣት ምት ለቡድናችሁ ወሳኝ ቢሆን ከፈለጋችሁ ተጫዋች መርጣችሁ ያንን ቅጣት የምታስመቱ ብትባሉ ማንን ትመርጣላችሁ? ቶኒ ክሩስ የቀድሞ የባየር ሙኒክና የሪያል ማድሪድ ተጫዋች አሁን እግር ኳስን አቆሟል። ቶኒ ክሩስ ለእኔ ምርጡ ቅጣት ምትመቼ ሮቤርቶ ካርሎስ ነው ብሏል። በአንደኝነት የማስቀምጠው እሱን ነው። ስለዚህ ህይወቴን የሚያደን ቅጣት ምት ቢገኝ የማስመተው ሮቤርቶ ካርሎስን ነበር ብሏል። ሁለተኛ ጁኒን ይሆን። ብራዚላዊ ተጫዋች ነው ካስታወሳችሁት። ሶስተኛ ዴቪድ ቤካምን መርጧል። አራተኛ ዚነዲን ዚዳን፣ አምስተኛ ሊዮኔል አንድሬስ ሜሲን፣ ስድስተኛ ሮናልዲን ዮጎቾ፣ ሰባተኛ ቻልሆን ጉሉ፣ ስምንተኛ ሽናይደርሊ፣ ዘጠነኛ ክርስቲያኖ ሮናልዶ፣ አስረኛ ራሱን መርጧል። እኔ ራሴ በመታው ይቀለኛል ብሏልና የእናንተን ቢያንስ በቅጣት ምት ደረጃ ከአንድ እስከ ሶስት፣ አንደኛ የእናንተ ቅጣት ምት መቺ፣ ሁለተኛ፣ ሶስተኛውን አድርሱን። የግድ ከምደግፉት ክለብ ሊሆን አይችልም፣ የግዴታ የክለባችሁ ተጫዋች ሲሆን በመላው ዓለም በአውሮፓም ሊሆን ይችላል። እናንተ በሕይወት ዘመናችሁ ያያችሁት ምርጡ ቅጣት ምት መቺ ከአንድ እስከ ሶስት አስቀምጦልን። መረጃዎቻችን ይቀጥሉ። ባርሴሎና ዘንድሮ በሁለቱም ጾታ ግብ ላይ በጣም ሰፊ ግቦችን እያስቆጠረ የሚያሸንፍና ግብ የማስቆጠር ነጻሪዎችም እጅግ በጣም ከፍ ያለ ነው። ለአብነት ያክል በወንዶቹ በሃንስ ፍሊክ እየተመሩ በአንድ መቶ በ43 ጨዋታ 132 ግቦችን አግኝቷል ቡድኑ። በሴቶቹም በኩል ግብ መጠኑ እጅግ ከፍ ያለ ነው። ያውም ደግሞ የሴቶቹ በጨዋታም ያንሳል ከወንዶቹ ወደ 8 ጨዋታ ያንሳል። ገና 35ኛ ጨዋታ ላይ ናቸው በሴቶቹ 149 ግብ የሴቶቹ ቡድን ደግሞ ከመረብ አሳርፏል። የዘንድሮ ባርሴሎና ግብ አካባቢ ርህራሄ የሌለው ቡድን ይመስላል። እጅግ በጣም አደገኛ ነው በወንዶቹም በሴቶቹም። በተቃራኒው ደግሞ ኋላ መስመራቸው ላይ በግብ ጠባቂም ዘርፍ እየተሸነፉ አይደለም። ግብ ጠባቂ ከቀየረው በኋላ ማርክ አንድሬ ቴርስቴገን ከጉዳቱ እንግዲህ በጥሩ ሁኔታ እያገገመ እንደሆነ ይታወቃል። ባርሴሎና እስከ ፍጻሜ ከደረሰ ለባርሴሎና የመጫወት ህልም አለኝ ብሏል እና በባርሴሎና በኩል ግብ ጠባቂውን ቦታ ሄዥ የመጮ ተልማለኝ እያለ ነው። ግን ሼዝኒን እንዴት አድርጎ ተጠባበቂ ያደርገዋል የሚለው የሚጠበቅ ነው የሚሆነው። ሼዝኒ አሁን ለባርሴሎና የማሸነፍ ገድም ሆኖላቸዋልና አሁን እነሱ ሼዝኒ ካለ በግብ ጠባቂነት ከሚሰጠን ሚናን ብቻ ሳይሆን እሱ ሲኖር እናሸንፋለን ወደሚል አስተሳሰብም ሀንስ ፊሊክ መቀየራቸውን እሳቸው ራሱ ነግረው ነበርና የማሸነፍ ዕድላችን እሱ ሲኖር ጥሩ ነው እስከ ማለት ደርሰዋል። ሼዝኒ ስለ እግር ኳስን ያቆመበትን ዩቬንቱስንና ባርሴሎናንም አነጻጽሮ ነበረ። ባርሴሎና በጣም ውብ እግር ኳስን ይጫወታል፣ ውጤትን ይፈልጋል። ዩቬንቱስ በመጀመሪያ ደረጃ ዋና ትኩረቱ ውጤት ነበረ። ባርሴሎና ጋር ግን ካየን ንጹህ እግር ኳስን ይጫወታሉ። በዛ ውስጥ ነው ውጤት ለማምጣት የሚፈልጉት። ባርሴሎና በመላው ዓለም ሚሊዮን ተከታይ ቢኖረው አይገርመኝም ብሏል። ምክንያቱ ደግሞ እግር ኳስን የሚጫወቱበት መንገድ ቀልበን ስለሚስብ ነው። ዩቬንቱስ ግን ውጤት ላይ ብቻ ያተኮረ እግር ኳስን ነው የሚጫወተው ብሏል። አንቷን ግሪዝማን እድለቢሱ ሰው ይለናል። ቴንቲ ስፖርት የዛሬ መረጃውን ከፊት ገጹ ላይ ሁለቱን የእሱን ምስሎች ነበረ ይዞ የወጣውና ይህን ታውቃላችሁ ወይ ብሎ በመረጃ አጋርቶታል። ከ2015 እስከ 2021 ባርሴሎናና አትሌቲኮ ማድሪድ በድምሩ አምስት የላሊጋ ዋንጫዎችን አንስተዋል። አትሌቲኮ ማድሪድናም በባርሴሎና በኩል ማለት ነው። በ2015 እስከ 2021 ባሉት 6 ዓመታት ውስጥ አምስት ዋንጫ ሲያነሱ አንቷን ግሪዝማን ለሁለቱም ክለቦች ተጫውቷል። በነኚህ ካላንደር በዚህ ጊዜ እስከ 2015 እስከ 2021 አንድም ግን የላሊጋ ዋንጫ የለውም። ምክንያቱ ደግሞ እሱ ለባርሳ ሲጫወት አትሌቲኮ ማድሪድ ነበር ዋንጫውን የሚያነሳው። ወደ አትሌቲኮ ሲመለስ ባርሴሎና ነው ዋንጫውን የሚያነሳው። አትሌቲኮን በነበረ ሰዓት ባርሴሎና ያነሳ ነበር ዋንጫውንና ከዋንጫው ጋር እንደተሸዋወደ ነው። ዘንድሮ የመጨረሻ ዓመቱን እያሳለፈ እንደሆነ ይታወቃል በአትሌቲኮ ማድሪድ ላሊጋውን በእንደዚህ አይነት መልኩ የተሸዋወደው አንቷን ግሪዝማን ዘንድሮ ሲቀነዋለው ብሎት የኤነቲ ስፖርት በጥያቄ መልክ ነው መረጃውን ይዞት የወጣው። አርዳ ጉለር በመጨረሻው ሳምንት ፌነርባቼ ጨዋታ በነበረው ሰዓት ቱርክ እንደነበረ ተረጋግጧል። በቱርክ ተገኝቶ የጆዜ ሞሪኖን ቡድን ፌነርባቼን ጨዋታ አይቷል። በእርግጥ ንብረትነቱ ሪያል ማድሪድ ከመምጣቱ በፊት የፌነርባቼ እንደነበረ እናስታውሳለን። አሁን ተጫዋቹ ታዲያ በበርካታ ክለቦች እየተፈለገ ቢሆንም የለም በሪያል ማድሪድ ቆያለሁ ብሏል። ግን ከሰሞኑ በቱርክ የፌነርባቼን ጨዋታ ሲመለከት እንደነበረ ተረጋግጧል። በሪያል ማድሪድ ሰዎች በኩል ሳሊባ ቀጣዩ ጁድ ቤሊንግሃማችን ነው እያሉ ነው። ቤሊንግሃም በእርግጥ የአማካይ ተጫዋች ነው። ግን የተከላካዩ ጁድ ቤሊንግሃም ለእኛ ሳሊባ ነው የሚል እምነት ላይ ደርሷል። አርሰናል ከባድ ፈተና እንደሚጠብቀው ካሁኑ ሪያል ማድሪድ ቤት ያሉ ነገሮች ያሳያሉ። ሪያል ማድሪዶች ጨክነው እንደሚመጣው አሳውቀዋል በቀጣይ ክረምት ላይ። አንድሪያ ቤርታ ደግሞ በአርሰናል በኩል ሳሊባ እንዳይለቅ የማሳመን ስራውን እና ኮንትራቱን እስከ 2030 እንዲያራዝም የቤት ስራ እንደተሰጠው ነግረ ናቸዋል። ቀጣዩ ቤሊንግሃማችን ዊሊያም ሳሊባ ነው እያሉ ነገነ ሪያል ማድሪዶች። ኬሊያን መባፔም ከሶስት ወር በፊት ባወራ ኖሮ በርካቶች ላያምኑ ይችሉ ነበረ። ምክንያቱ ደግሞ ያው በሮድሪና በቪኒሸሽ ጁኒየር መካከል የነበረውን የባላንዶር ሁኔታ ነው ያለው። እሱ ውዝግብ መፍጠር ስላልፈለግኩ ነው። ሀቆ የነበረው ቪኒሽሽ ጁኒየር ነው። ሮድሪም ምርጥ ጊዜን ያሳልፈዋል ዘንድሮ ማን ባላንዶርን ያነሳል የሚለውን ቀደሜ መናገር አልፈልግም። ግን በርካታ ምርጥ ተጫዋቾች ሪያል ማድሪድ ውስጥ አሉ። እናም ከሪያል ማድሪድ ተጫዋቾች የሚያልፍ አይመስለኝም ምናልባትም በዘንድሮ የባላንዶር ሽልማት ላይ ያልጠበቅናቸውም ግብ ጠባቂዎች ባላንዶርን ሊያሸንፉ ይችላሉ። አሁን ላይ ሆኖ ቅድመ ግምቱን መናገር አስቸጋሪ ነው፣ ግን ሪያል ማድሪድ ውስጥም ይህን የማድረግ ብቃት ያላቸው ተጫዋቾች አሉ ሲለ ተደምጧል። ያው ዘንድሮ እንኳን ወደ ራፊኒያ ሃንድ ኦስማነ ዴምቤሌ ያሉ ተጫዋቾች በስፋት ስማቸው እየተጠቀሰ ይገኛል። ከባላንዶር ጋር በተያዘ ትልቅ ተጽዕኖ እየፈጠሩ እንደሆነ ይታወቃል። ሀያ ሀያ አምስት በፈረንጆች አዲሱ ዓመት ከገባ ጊዜ ጀምሮ በአውሮፓ አምስት ታላላቅ ሊጎች ውስጥ አስር ሲደመር ትልልቅ ማለት ኦልሞስት ግብ ሊሆኑ የሚችሉ አሲስት መሆን የሚችሉ ግን ያልተቆጠሩትንም ጨምሮ ማለት ነው። አስር ሲደመር ትልልቅ የግብ ዕድሎችን በመፍጠር ሪያነ ቼርኪ፣ ማይከል ኦሊሴ እና ዲዛይር ዱይ ብቻ ናቸው የምናገኛቸው። ይሄ በአውሮፓ አምስቱ ታላላቅ ሊጎች ሶስት ተጫዋች ብቻ ናቸው በዚህ ቁጥር ያሉት። 2005 ከገባ በኋላ ደግሞ በርካታ ገቦችን በማስቆጠር ዴምቤሌን የሚስተካከል የለም። 22 ገቦች ለማስቆጠር ሶስት ወር ወደ 19 ቀን ገደማ ሁለት ወር ከ19 ቀን ገደማን የፈጀበት እጅግ በጣም አነጋጋሪ ነው። የዲምቤሌ የግብ ብዛት በ9 ቁጥር ሚና የሚጫወት ተጫዋች አይደለም። ኬሊያን መባፔ 12 ግብ አስቆጥሯል። 25 ከገባ በኋላ ሁለተኛው ከፍተኛ ግብ አስቆጣሪ ነው። ሮቤርት ሌዋንዶስኪ፣ ሃሪኬንን፣ ሳላህና ሴሪ ጉራሴ ደግሞ እያንዳንዳቸውም 12 12 ግቦች ማስቆጠር ችለዋል። ተጫዋቾች ለብሔራዊ ቡድን ግዳጅ ተጠርተው ለብሔራዊ ቡድናቸው ሲያመሩ እጅግ በጣም አነጋጋሪ አለባበሶችን እየለበሱ ያመሩ ነበረ። የኦስትሪያው ተጫዋች ኪንሲ የኒግ ያደረገው ነገር መነጋገሪያ ሆኗል። ለሀገራዊ ግዳጅ ሲያቀና የክርስቲያን ሮናልዶን ምስል ቲሸርቱ ላይ አሳትሞ የልጅነቱን ማለት ነው፣ እሱን አድርጎ ነው ወደ ሀገሩ ያቀነውና በርካቶች ካሜሮችም ፎቶ እያነሱት ነበረ በመገረምና በርካታ ማህበራዊ ትስስር ገጽ ላይም ለየት ያለው አለባበስ ተብሏል። ለሮናልዶ ልዩ ፍቅር እንዳለውም ገልጿል በዛው አጋጣሚ ሊዮኔል አንድሬስ ሜሲ ከብሔራዊ ቡድን ውጭ ከሆነ በኋላ መነጋገሪያነቱ እንደቀጠለ ነበረ። በተለይም ጉዳት ነው በሚል ነበረ ሜሲ ምላሽ ሰጥቷል። ከዚህ ጋር በተያዘ ከብራዚል እና ዩራጋይ ጋር በምናረጋቸው ወሳኝ የዓለም ዋንጫ ማጣሪያ ጨዋታዎች ላይ መጫወት ባለመቻሌ በጣም አዝኛለሁ ብሏል። አክሎ መጫወት ፈልጌ ነበር፣ ነገር ግን መጠነኛ ጉዳት ምክንያት እረፍት ያስፈልገኛል እዛ መገኘት አልቻልኩም ሲለ ተደምጧል። ክለቡ ኢንተር ሚያሚ በበኩሉ ሊዮኔል ሜሲ ካጋጠመው ጉዳት ተገግሞ ወደ ሜዳ የሚመለስበት ጊዜ በሚያሳየው መሻሻል ላይ ተመስርቶ እንጂ በዚህ ጊዜ ይመለሳል ብለን ያስቀመጥነው ቀን የለም ብሏል። እና ሊዮኔል አንድሬስ ሜሲም ረፍት ስለሚያስፈልገኝ ለሀገራዊ ግዳጅ ብቁ አይደለሁም ብሏል። አርጀንቲናዊ አሰልጣኝ ማውሪሲዮ ፖቼቲኖ ወደፊት የቀድሞ ክለባቸው ቶትናም ሆትስፐርስን በድጋሚ ማሰልጠን እንደሚፈልጉ ተናግረዋል። ሰሞኑን የአንጌል ፖስቴኮግሉ ወንበር እንደተነቃነቀ ይታወቃልና በርካታ ስሞችን እየሰማን ነው እና አንዲ ኤራውላን ማርኮ ሲልቫን ሰምተን ነበረ። አሁን ደግሞ በገዛ እንደበታቸው ማውሪሲዮ ፖቼቲኖ ወደፊት ልመለስ ይችላለሁ ብሏል። ቶትናምን ከለቀቁ ስድስት ዓመታት ያስቆጠሩት አሰልጣኝ ማውሪሲዮ ፖቼቲኖ ከዓመታት በኋላ ውስጥ አሁንም ወደ ቶትናም መመለስ ይፈልጋል ሲሉ ተደምጠዋል። አሰልጣኝ ማውሪሲዮ ፖቼቲኖም ቶትናምን በለቀቁበት ወቅት ወደ ክለቡ እንደሚመለሱ ተናግረው እንደነበረም የሚታወስ ነው። አሰልጣኝ ማሩሻ ፖቼቲኖ በአሁኑ ሰዓት የአሜሪካ የወንዶች ብሔራዊ ቡድን በማሰልጠን ላይ እንደሚገኙም ይታወቃል። በርከት ያሉ የፕሪምየር ሊግ ክለቦች በተለይም ታላላቆቹ የሚባሉት የ17 ዓመቱን አርጀንቲና የሪቨር ፕሌት ተጫዋች ፍራንኮ ማስታን ቹኖን የግላቸው ለማድረግ ጥረት እያደረጉ ነው ተብሏል። ክለቡ የውል ማፍረሻውን 35 ሚሊዮን ሮ አድርሶታል። ገና 17 ዓመቱ ነው። ዩናይትድ፣ ሊቨርፑል፣ ቼልሲ፣ አርሰናል እና ሲቲ የተጫዋቹ ፈላጊ እንደሆኑ ደግሞ ቲም ቶክ ዛሬ በፊት ገጹ ላይ ይዞት ወጥቷል። አሌክሳንደር ኢሳክ ከቴሪ ዳንኤል ሆነሪ ጋር ስለ መነጻጸሩ ተጠይቆ ነበረ። አይ አሁን ላይ ከቴሪ ዳንኤል ሆነሪ ጋር መነፃጸሪያ እድሜ ላይ አደለውም፣ ወይም ጊዜ ላይ አደለውም በቴሪ ዳንኤል ሆነሪ ደረጃም የሚጠቀሱ በርካታ ነገሮች እኔ ጋር ይጎላሉ። በእርግጥ የጨወት ስታይሌን አይተውን በዛ ደረጃ ጠቁሞኝ ከሆነ ለእኔ ይሄ ትልቅ አጋጣሚ ነው ከሱ ጋር በመወዳደሬ። ነገር ግን በሰራቸው ታሪኮች፣ በሰራቸው ገድሎች፣ በጻፋቸው የግልና የቡድን ስኬቶች ዙሪያ እኔ ገና ብዙ የሚጠበቅብኝ ነገር አለ ብሏል። ያው ቀንደኛ የቴሪ ዳኒኤል ሆነሪ አድናቂ እንደሆነ ይታወቃልና አርሰናሎች አንደኛው ኢሳክ እናገኝበታለን ብለው የሚመኩበት ጉዳይ ከቴሪ ዳኒኤል ሆነሪ ጋር በተያያዘ እንደሆነ ይታወቃልና ኢሳክ ይሳክ ከቴሪ ዳኒኤል ሆነሪ ጋር መወዳደሩን ወድጅዋለሁ ብለዋል። በዓመቱ መጨረሻ ከኮንትራታቸው ነጻ የሚሆኑ እጅግ በጣም ምርጥ ተጫዋቾች አሉ። በፕሪሚየር ሊጉ ምናልባት በርካቶች የእኛ ክለብ ተጫዋች ቢሆኑ ብለው እስኪመኟቸው ድረስ በግብ ጠባቂነት ብናነሳም የፓላሱ ጃሮስ ይጠቀሳል። አራት ተከላካዮችን ብንኖች ምርጥ ከተባሉት ማለት ነው። ሚሼል የግራ ተከላካዩ የፓላሱን ሁለት የመሃል ተከላካይ ቨርጅል ቫንዳይክና ሌንድሎፍ ይጠቀሳሉ። የቀኝ ተከላካዩ አሌክሳንደር አርኖልድ እነህ ከኮንትራት በዓመቱ መጨረሻ ነጻ ይሆናሉ። መሀል ሜዳውን ብናዋቅር ኖር ጋርድ ከብሬንትፎርድ ጋር ያለው ኮንትራት በዓመቱ መጨረሻ ይጠናቀቃል። ፓርቴ ከአርሰናል ኬቨን ደብሩይንና ከሲቲ እነህ ኮንትራታቸው ያበቃል። አጥቂ ስፍራ ላይ ብንወስድ ትራውሬ ከፉልሃም ጋር ያለው ኮንትራክት በዓመቱ መጨረሻ ይጠናቀቃል። ሳላህ ከሊቨርፑል ጋር ያለው ኮንትራክት በዓመቱ መጨረሻ ይጠናቀቃል። አጥቂ ላይ ካልቨርት ሊዊንን የመሰለ በጣም አስደናቂው አጥቂ በእርግጥ ሰሞኑን ትንሽ ያቋም መውረድ በዘንድሮ የውድድር ዓመት እንዳጠቃላይ ያየንበት ነው፣ ግን ምርጡ አጥቂ እንደነበረ ምንም ጥርጥር የለውም። እነኚህ ተጫዋቾች በሙሉ ምርጥ 11 የተባሉ እንጂ ሌሎች በርካታ በዓመቱ መጨረሻ ከኮንትራት ነፃ የሚሆኑ ተጫዋቾች እንዳሉ ይታወቃል። በበርካታ ክለቦች እና ጆርጂን የሆነ ለአብነት ያክል ባርሰና ለመጥቀስ እንችላለን። ግን ምርጥ 11 ተብለው የተመረጡ ናቸው። ለመሆኑ ከነኚህ ውስጥ የእናንተን ቡድን ቢቀላቀል ለቡድናችን ማን ጠቃሚ ነው ብላችሁ ታስባላችሁ? የግል መልከታችሁን በሀሳብ መስጫ ሳጥናችን ላይ እንደዚሁ ልታደርሱን ትችላላችሁ። የፋይናንስ ባለሙያ ኬራን ማግዋየር ይባላል። እንደሚታወቀው ማንቸስተር ሲቲዎች በተከሰሱበት 115 ክሶች ላይ በክሱ ላይ እንግዲህ እውነታ ከተደረሰና ሲቲ ቅጣት የሚጠብቀው ከሆነ እንደ ኬራን መረጃ ከሆነ ሲቲ የመባረር ስጋት የለበትም ብሏል። ነገር ግን ከበድ ያለ ጥብቅነት ይደረግበታልና በዚህ ምክንያት ሲቲ ፕሪሚየር ሊጉ ላይ ላይቆይ ይችላል እንጂ ከእንግሊዝ ውድድሮች ሊሰናበት አይችልም፣ ወይም ከእንግሊዝ ቡድኖች ውስጥ እንዲፈርስ የማድረግ ቅጣት አይጣልበትም። ነገር ግን የሚጣልበት የነጠበ ቅነሳ ምናልባትም በታችኛው እርከኖች ላይ እንዲወዳደርና ከታች እንዲጀምር ሊያደርገው ይችላል የሚል መረጃን አቅርቧል። እንግዲህ በ ሲቲ በኩል የእንግሊዝ ፕሪምየር ሊግ ከመጠናቀቁ በፊት 115 ክሶቹን በተመለከተ ያው ህጉን ጉዳይ ያዙት ይፋ እናደርጋለን ውሳኔውን የሚል መረጃን አውጥቶ ነበረ። ለማንኛውም ፕሪምየር ሊጉ ሊጠናቀቅ 9 ያህል ሳምንታት እንደቀሩት ሳይዘነጋ፣ ፖል ሜርሰን ስለ ክሪስቶፈር ንኩንኩ ሀሳቡን አጋርቷል። የቀድሞ የአርሰናል ተጫዋች ስለ ክሪስቶፈር ንኩንኩ ሲያጋራም ክሪስቶፈር ንኩንኩ የመስመር ተጫዋች ነው ብዬ አላስብም። እሱ ጥሩ ተጫዋች ነው ብዬ አስባለሁ። ነገር ግን ለእሱ ተስማሚ ቦታ ከአጥቂ ጀርባ ወይም የአስር ቁጥር ሚና ይመስለኛል እንጂ በፍጹም ዘጠኝ ቁጥርም አጥቂም አድርጎ ወይም ደግሞ በክንፍ ተጫዋች አድርጎ መጠቀም ብክነት ነው ብሏል። በእርግጥ ይህንን ነገር በተወሰነ መንገድ ማሬስካም ይጋሩታል። እሳቸው እንደውም ያው አስር ቁጥር ሚናን አልሰጡትም እንጂ በዘጠኝ ቁጥር እየተጠቀሙት ነው። ከአጥቂ ጀርባ ደግሞ ቢጠቀሙት ትክክለኛ ቦታው ይመስለኛል ብለዋል። ፖል ሜርሰን ያው ሰሞኑን ጉዳት ላይ ስለታመሰ የቼልሲ ቡድን ያላቸውን ተጫዋቾች አብቃቅተው እየተጠቀሙ ነው። ሪስ ጄምስን እንኳን የመሀል የተከላካይ አማካይ አርገው እያጫወቱት እንደሆነ ይታወቃል። ክሪስቶፈር ንኩንኩን ደግሞ የፓልመርን ጉዳያ ተከትሎ ንጹህ የዘጠኝ ቁጥር አጥቂ ስለሌላቸው በአሰተኛ ዘጠኝ ቁጥር ወይም ደግሞ ከኔቶ በቀኝና በግራ እያጣመሩት ኔቴን ወደ መሀል ሲስቡት። መልካም የሚባለው ዜና ያው ለቼልሲ ከኢንተርናሽናል ብሬክ በኋላ በጣም ቁልፍ ተጫዋቾቻቸው ይመለሳሉ። ኮል ፓልመር አንደኛው ነው። ከዛ ደግሞ የክንፍ አጥቂው ኑኖማ ዱኬ፣ እንደዚሁም አጥቂያቸው ኒኮላስ ጃክሰን ይመለሳል ተብሎ ይጠበቃል። በሰማዮቹ በኩል ጥሪ ከተደረገላችሁ ተጫዋቾች ውስጥ በቼልሲ በኩል ሞይሰስ ካይሴዶ በዛሬው ዕለት የኢኳዶርን ስብስብ በሰላም መቀላቀሉን ቼልሲዎች አረጋግጠዋል። ሳላ እስከ ባለፈው ሳምንት ከአውሮፓ ሻምፒዮንስ ሊግ መድረክ እስኪሰናበቱ ድረስ በጎል ስፖርት መረጃ መሰረት ባላንዶርን በአንደኛ ደረጃ ይመራ ነበረ የማሸነፍ ቅድመ ግምት አሁን ስድስተኛው ተጫዋች ሆኗል። ባላንዶርን ለማሸነፍ ይሁን ላይ ሆኖ ግን በአምስት ቀናት ውስጥ ነው ከአውሮፓ ሻምፒዮንስ ሊግ ሊቨርፑል ተሰናበተ። ከዛ በኋላ ደግሞ በካራባው ካፕ በኒውካስል ዩናይትድ ወይም ብሌል የተሸነፈው ዋንጫውን አጡት። ግን እንደነገርናችሁም ከሀገራቸው ጋር ምንም ዋንጫን ሳያነሱ ከክለባቸው ጋር እንደዚሁ የአውሮፓ ሻምፒዮንስ ሊግ ዋንጫ ሳያነሱ ሊዮኔል አንድሬስ ሜሲ፣ ሶስት ጊዜ ሮናልዲኒዮ ጎቾ ና ክርስቲያኖ ሮናልዶ የባላንዶርን ሽልማት በታሪክ ካነሱ ተጫዋቾች ተጠቃሽ ናቸው። ታዲያ ሊቨርፑል በእሁዱ የካራባካፕ ጨዋታ ከኒካስል ዩናይትድ ጋር ተጫውቶ በተሸነፈበት ጨዋታ ላይ የሊቨርፑል ደጋፊ ወደ ስቴዲየም ሲገባ የሊቨርፑልን እስካርፍ አንገቱ ላይ አድርጎ ኮፍያውን ደግሞ የፓርሰን ጀርሜንን አርማ አድርጎ ነው የገባውና መነጋገሪያ ነበር። የሊቨርፑል ደጋፊ እንዴት የፓርሰን ጀርሜንን መለያ በኮፍያው ላይ አድርጎ ይገባል? በሚል ነበርና ፓርሰን ጀርሜኖች ወዲያው በ ማህበራዊ ትስስር ገጻቸው ላይ ይህንን ምስል ይዘው ወጥተው እነሱን ማሸነፍ ካልቻልክ ተቀላቀላቸው ብሏል። ይህንን የተመለከተው የፓርሰን ጀርሜን አድሚን ነው ይህንን ያለውና እና የግዴታ እነሱን መደገፍ ይኖርብሃል ብሏል። ያው በሌላ አማርኛ ፓርሰን ጀርሜንን ማሸነፍ ካልቻልክ ያው ፓርሰን ጀርሜንን ትደግፋለህ ያለው ነው። ለሊቨርፑል ደጋፊና በመላው ዓለም መነጋገሪያ ሆኗል። ምስሉም በበርካታ ሚዲያዎች ላይ እየተዘዋወረ ይገኛል። ሳላህን ሳይጨምር የሊቨርፑል አጥቂዎች ባለፉት ጨዋታ ያላቸውን ቁጥራዊ መረጃ ካየን ደግሞ ዳርዊን ኑኔዝ በ12 ጨዋታ አንድ የግብ አስተዋጽኦ፣ ዲያጎ ጆታ ባለፉት 9 ጨዋታ ምንም የግብ አስተዋጽኦ የለውም፣ ሊዊስ ዲያዘ ባለፉት 17 ጨዋታ አንድ የግብ አስተዋጽኦ አለው። አሁን ሊቨርፑል ቤት ድካም እንዳለ ሌላ ማሳያ ተደርጎ ሊወሰድ ይችላልና ግብ ማምረት ቀንሷል በሊቨርፑል በኩል። ጥሪ ከብሔራዊ ቡድን የደረሳቸውም ቨርጅል ቫንዳይ፣ ክሪያን ግራቨንበርጅ፣ ኮዲ ጋክፖ በትላንትናው ዕለት ኔዘርላንድ የብሔራዊ ቡድን ሲቀላቀሉ፣ በሌላ በኩል ከርትስ ጆንስ እንግሊዝ ብሔራዊ ቡድንን ተቀላቅሏል። ኢብራሂም ኮናቴ ደግሞ በትላንትናው ዕለት የፈረንሳይ ብሔራዊ ቡድንን ተቀላቅሏል። ወደ አነጋጋሪው አርሰናልና አፍሪካን ወደ አገናኘው መረጃችን እንለፍ። ያው ሰዎች ለሃይማኖታዊ ጉዳይ ወይም የግል ጉዳያቸውን ለማሳካት ሊሆን ይችላል አሊያም ደግሞ ከፈጣሪያቸው ጋር ለመታረቅ ጸሎትን ያደርጋሉ። ያው እናንተ የጸሎትን ዲፊኒሽን በእናንተ ያዙት። አርሰናልን በተመለከተ ግን ጸሎት እየተደረገ ነው፣ በአንዲት አፍሪካዊት ሀገር ዩጋንዳ ነው። ዩጋንዳውያን ዕለተ እሁድ በነበረም የጸሎት መርሃ ግብር ሁሉም ደጋፊ ሁሉም የጸሎቱ ተካፋዮች የአርሰናልን መለያ ለብሰው እንዲመጡ እና አርሰናል የአውሮፓ ሻምፒዮንስ ሊግ ባለክብር እንዲሆን ቀኑን ሙሉ ሲጸልዩ መዋላቸውን ነው ቢቢሲ ስፖርት በነጋጋሪ መረጃው በፊት ገጹ ይዞት የወጣው። እናም አርሰናል ለአውሮፓ ሻምፒዮንስ ሊግ ተጸልዮለታል እያልናችሁ ወደ ቤተሰቦቻችን። የአርሰናሉ ስፖርቲንግ ዳይሬክተር አንትሪያ ቤርታ የሚያደንቋቸው በርከት ያሉ ተጫዋቾች አሉ። ላውታሮ ማርቲኔስ አንደኛው ነው። ሌላኛው የአትሌቲኮ ማድሪዱ የ21 ዓመቱ አማካይ ፓብሎ ባሪዮስ ያለውን አድናቆት ለክለቡ ገልጿል እና ይህም ተጫዋች ወደ አርሰናል እንዲመጣ ፍላጎት እንዳለው ገልጿል። ታዲያ በአርሰናል ቦርድ በኩልና በማይከል በማይክል አርቴታ በኩል ተጫዋቹን ይምጣ ብለው ይሁንታ የሚሰጡ ከሆነ አንድሪያ ቤርታ ስራ እንደሚሰራበት ተዘግቧል። አርቴታ በ2020 ቼልሲን አሸንፎ የኤፍ ኤ ካፕ ዋንጫን ካነሳ በኋላ ቼልሲን አስር ጊዜ ገጥሟል። ከአስር ጨዋታ የተሸነፈው አንድ ጨዋታ ብቻ ነው። የሚገርመው ደግሞ በእነዚህ አስር ጨዋታ ቼልሲን ሲገጥም ከአራት የተለያዩ አሰልጣኞች ጋር ነው የገጠመው በዚህ ሂደት ውስጥ እነ ፖቼቲኖ ነበሩበት፣ እነ ቶማሽ ቱዌል ነበሩበት፣ ግራሃም ፖተር ነበረ። አሁን አራተኛው አሰልጣኝ ደግሞ ኤንዞ ማሪስካ ነው እና እንግዲህ ከነኛ አሰልጣኞች አንዱ ብቻ ነው አንድ ጊዜ ያሸነፈው። ከዛ በተቀሩት ጨዋታዎች በሙሉ አርሰናል ወይ አሸንፏል ወይ አቻ ነው የወጡትና እጅግ በጣም አነጋጋሪ የበላይነት አለው ማይክል አርቴታ በቼልሲ ላይ ዊሊያም ሳሊባ እድለኛ እኔ ብሏል። ምክንያቱም በቤንኋ የመጎዳት ምክንያት ቦታው በጣም ሳስቶ ነበረም። ቲምበር ከጉዳት መጥቶ በዚህን ያህል ደረጃ ግን ሽፋን ይሰጠኛል ብዬ አልጠበቅኩም ነበረም። ከጉዳት ተመልሶ ለቡድኑ እየሰጠ በሚገኘው ግልጋሎት እጅግ በጣም ተደንቅ ያለው ብሏል። እሱ ለበርካቶች ተምሳሌት መሆን የሚችል ጠንካራ ስብዕና ያለው በጣም ጥሩ ተጫዋች ነው ጥሩ ሆነ ለመመልከት በየጨዋታው የሚያደርጋቸውን እንቅስቃሴ ማየት በቂ ነው ብሏል። እንደ ቡድን ምርጥ ተከላካዮች አሉን፣ እውነት ለመናገር ሲበዛ እድለኞች ነን። ቤን ዋይት እና ዡሊያን ቲምበር ሁለቱም ምርጥ ተጨዋቾች ናቸው። በተለይም ቤን ዋይት ሲጎዳ በዛ ቦታ ላይ ቲምበር መገኘቱ ለእኔ በጣም ጠቅሙኛል ብሏል። ያው ከመሀል ተከላካዮች ሳሊባ የቀኙን ጋብርኤል ማጋለሽ የግራውን የመከላከል ቀጠና ይዘው ነው የሚጫወቱት እና በቀኝ ክንፍ የሚጫወተው ሳሊባ የእሱ አጋዥ እንደሆነ ምንም ጥርጥር የለውም። ቲምበርን ካየን ዩሊያን ቲምበር የመጨረሻ ሀያ ጨዋታዎቹን ለአርሰናል የተጫወታቸውን ሀያ ጨዋታዎች ብንመለከት ዝቅተኛ ሬቲንግ በጨዋታ የተሰጠው ሰባት ነጥብ አንድ ነው። ከሰባት ነጥብ አንድ በታች ለአርሰናል ተጫውቶ ተሰጥቶት አያውቅም ባለፉት ሀያ ጨዋታ ላይና ቲምበር እንዴት ያለ ለቡድኑ ቁልፍ ተጫዋች እንደሆነም ከሳሊባ በተጨማሪ ከሳሊባ ምስክርነት በተጨማሪ የተሰጠው የሁስኮርድ ሬቲንግ ራሱ እንደ አንድ ማሳያ ሊወሰድ ይችላል። በማንቸስተር ዩናይትድ በኩል እንግዲህ በቀጣይ ተጫዋቾችን አሰናብተው ተጫዋች ማምጣት የሚለው ፖሊሲያቸው በሰር ጂም ራትክሊፍ ጭምር የተረጋገጠ እንደሆነ ይታወቃልና ሩበን አሞሪም በእርግጥ ይሄንን በጋዜጣዊ መግለጫ አረጋግጧል። አንደኛው ተሰናባቸው ይሆናል የተባለው ኤሪክሰን እስካሁኑ ከማንቸስተር ዩናይትድ ምንም የኮንትራት ጥያቄ አልቀረበልኝም። ከሁለታችን ማለትም በእኔና በክለቡ መካከል የተፈረመው ውል ደግሞ በዚህ ዓመት ያበቃል። ምን እንደሚፈጠር እስካሁን እርግጠኛ አይደለውም ስለዚህ ኮንትራቱ እንግዲህ የሚጠናቀቅበት ሰዓት ላይ የሚፈጠረውን ነገር አብረን እናያለን። ያው አንድ ነገር ይፈጠራል፣ ወይ ኮንትራቴን ያደሳለሁ፣ ወይ ክለቡን ለቃለሁ። እስካሁን ባለ ሂደት ግን ከዩናይትድ ምንም አይነት ይፋ ጥያቄ አልቀረበልኝም ብሏል። ማንችስተር ዩናይትዶች ታዲያም በገበያው ላይ የሚገኙ ተጫዋቾችና የሩበን አሞሪን የጨዋታ ፍልስፍና ሜዳ ላይ ተገብራሉ የተባሉ ተጫዋቾችን በመልማዮቻቸው በኩል እየተከታተሉ ይገኛሉ። ማንቸስተር ዩናይትዶች በበርካታ ክለብ የሚፈለገውን እጅግ በጣም አስደናቂ የሆነ ተጫዋች ወደ ቡድናቸው ማምጣት ይፈልጋሉ። ኮይን ዲ ዊንተር ይባላል። ሰላሳ አምስት ሚሊዮን ሮ ተለጥፎበታል። በክለብ ጄኖዋ በኩል ይህን ተጫዋች ለማምጣት ፍላጎት እንዳላቸውም ሚረር ስፖርት አስነብበዋል። ማንቸስተር ዩናይትድ ሌሎች ጥረት የሚያደጉባቸውም ተጫዋቾች አሉ። ለአብነት ያክል ማንቸስተር ዩናይትድ አሁን ወደ አጥቂ ስፍራ ላይ ለማምጣት ከሚሰርባቸው ተጫዋቾች አንደኛው የአይንትራክ ፍራንክፈርቱ የፊት መስመር ተጫዋች ሁጎ ኤኬቴኬ ሆኗል። አርሰናል የዚህ ተጫዋች ዋነኛ ፈላጊ ነው። እንደገናም ም ስሎቬኒያ ሪቢ ሌብዥንግ አጥቂ ቤንጃሚን ሸሽኮም ተካቷል። አሁን እንደ አማራጭ እያዩቸው ነው። ቪክተር ጊዮኬሬስክ ምናልባት የአውሮፓ ሻምፒዮንስ ሊግ ተሳትፎን መጠየቅ ወደ ዩናይትድ እንዳይመጣ ሊያደርገው ይችላል የሚሉ መረጃዎች በስፋት ሲወጡ ነበረ። ዩናይትድ ግን አማራጮችን ሁሉ እየተመለከቱ ነው ተብሏል። ለሩበን አሞሪን አሁን የአይንትራክ ፍራንክፈርቱን ሁጎ ኤኬቴኬን እንዲሁም የአርቤ ሌብዥንጉን አጥቂ ቤንጃሚን ሸሽኮንም ሁኔታ በቅርብ ርቀት ዩናይትዶች እያዩ ነው። ከዩናይትድ በኩል ብሩኖ ሚጌል ቦርጌስ ፈርናንዴስ ለሀገራት ግዳጅ በቦታው መገኘቱን አረጋግጧል። ስለዚህ የዩናይትድም ተጫዋች ወደ ፖርቹጋል ካምፕ አቅንቷል። ማንቸስተር ዩናይትድም በያዝነው ውድድር ዓመት ለታዳጊ ተጫዋቾች በቂ የመጫወቻ ደቂቃ በመስጠት በቶትናም ብቻ ነው የሚበለጠው ሁለተኛው ክለብ ነው። ቶትናም ወደ 2839 ደቂቃ ለታዳጊዎች ሰጥቷል። ዩናይትድ ወደ 2129 ደቂቃዎችን ሰጥቶ እያጫወተ ይገኛል። በርነማውስ ሶስተኛም ሳውዝ ሀምተን አራተኛ፣ አርሰናል አምስተኛ፣ ብራይተን ስድስተኛ ናቸው። ለታዳጊ ተጫዋቾች ደቂቃዎችን በመስጠት በማንቸስተር ዩናይትድን በኩል የተወሰኑ መሻሻሎች አሉ። 2025 ከገባ በኋላ ዩናይትድ የተሸነፈው አራት ጨዋታዎችን ብቻ ነው። የፕሪሚየር ሊጉ ተፋላሚ ወይም ለፕሪሚየር ሊጉ ዋንጫ በጣም ቅርቡ ሊቨርፑል አምስት ተሸንፏል። ባለፉት አራት ዓመታት ደጋግሞ ፕሪሚየር ሊጉን ያነሳው ሲቲ ወደ ስድስት ጨዋታዎችን ተሸንፏል። በአንጻራዊነት ካየነው ነው ዩናይተድ ቤት የተወሰኑ ለውጦች እንዳሉ። ምናልባት የሽንፈቱ ብዛት አራት በጣም ትልቅ ነው፣ ግን ካለው ጫና አንጻር ዩናይተድ ቤት የተወሰኑ መሻሻሎች እንዳሉ ከተፎካካሪ ክለቦች አንጻር ንፃሬ ማየት ይቻላል። በዩናይትድ ዘንድሮ በርካታ ደቂቃዎችን የተጫወተላቸው ዲያጎ ዳሎ ነው። ጉዳትም ከተጎዳ ሁለት ዓመት ሆኖታል። ከጉዳትም ነጻ ሆኖ እየተጫወተላቸው ነው። በዛሬው ዕለት ፖርቹጋላዊ ዲያጎ ዳሎ 26ተኛ ዓመት ልደቱን እያከበረ ነው። በዩናይትድ ቤት እንግዲህ ተጫዋቹ 26 ዓመት ሞልቶታል። ውድ ቤተሰቦቻችን በመረጃ ክፍለ ጊዜያችን ላይ ታላላቆቹን የአውሮፓ ክለቦች ትኩረት አድርገን እንደዚሁም ደግሞ ወቅቱ የዝውውር ጉዳዮች በስፋት እየተደመጡበት ይገኛሉ። በሩመረ ደረጃ እንደ ቸልሲ ያሉ ክለቦች ደግሞ ከሩመርም አልፈው ተጫዋቾችን ኮንትራት አስፈርመው በሚቀጥለውም 2026 የኔ አባል ትሆናላችሁ ወይም ደኔ ትጫወታላችሁ ብሎ እስከማሳመንም ደርሷል። ሌሎቹም በዚሁ መንገድ እንቅስቃሴን እያደረጉ ነው። እሱን ተከትሎ መረጃዎችን አሰባስበን አደረስናችሁ። ቀጣይ እንድንገናኝ ሰብስክራይብ አድርጉን። ከወደዳችሁን ደግሞ ዳይክ እያደረጋችሁ ማበረታታት እንዳይረሳ የአሁኑን አጫጭር ስፖርታዊ ጥንቅሮቻችንን ግን እዚህ ጋር በቃን። መልካም ጊዜ ይሆንላችሁ።